ከተራ ጋርድነት እስከ ጵጵስና የሮማ ሊቃነ ጳጳስ ፍራንሲስ አስገራሚ ህይወት መስመር በጠና ታማው ሰንብተው ሰኞ ሚያዚያ 13 ቀን 2017 ዓ.ም ህይወታቸው ያለፈው ሊቀነ ጳጳስ ፍራንስ ታሪክ ደማቅና ጉራ ማይሌ ነው። ይህም ቦታ ለመያዝ ከደቡብ ንፍቀ ክበብ በመሆናቸው እንዲሁም ከአሜሪካ ክፍለ ሀጉር መምጣታቸው የመጀመሪያ ያደርጋቸዋል። ሰላም፣ ጤና ይስጥልን ውድ የኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች፣ እንደምናላችሁ ለዛሬ በትንታኔ ይዘን የምንቀርበው የጳጳሱ የራሱን ታሪክ እየመሰለ ነው። ከምሽት ክበብ ጋርድነት ድነት እስከ ጵጵስና የሮማ ሊቃነ ጳጳስ ፍራንስ እያስገራሚ ሕይወት ታሪክ መስመር ይዘን ቀርበናል። ይህም ቦታ ለመያዝ ከደቡብ ንፍቀ ክበብ መሆናቸው እንደሁም ከአሜሪካ ክፍለ አህጉር መምጣታቸው የመጀመሪያ ያደርጋቸዋል። እንዲሁም ከደቡብ አሜሪካ አርጀንቲናዊ ናቸው፣ አውሮፓውያን አለመሆናቸው ልዩ ያደርጋቸዋል። በቤተ ታሪክ ከሶሪያ ተወላጁ ግሪጎሪያን ሳልሳዊ በኋላ በእርሳቸው ናቸው። የመጀመሪያው ከአውሮፓ ያልሆኑ ጳጳስ ሊቀነ ጳጳስ ግሪጎን ሳልሳዊ ያረፉት 741 ዓመተ ምህረት ነበር። ቫቲካን ቅዱስ ጴጥሮስ መንበረ ጀዊስትስ እና ወይም ኢየሱሳይን ከሚባሉ ጎራ የመጡት የመጀመሪያው ሊቀነ ጳጳስ ናቸው። ኢየሱሳይን በቤተ ክርስቲያኒቱ በጥርጣሬ ነው ሲታዩ የኖሩት። ከሊቀነ ጳጳስ ፍራንስ በፊት ርዕሰ ሊቃነ ጳጳስ የነበሩት ቤኔዲክት 16ኛው ናቸው። እርሳቸው ከ600 ዓመት ታሪክ በገዛ ፈቃዳቸው

ከጵጵስና የለቀቁ የመጀመሪያው ሊቀነ ጳጳስ ነበሩ። ቫቲካን አጸደ ለዘጠኛ ዓመት ከኖሩ በኋላ ነበር። በዘጠና አምስት ዓመታቸው ከዚህ ዓለም ድጋሚ ያረፉት ታዳርሳቸው ሊቀነ ጳጳስ ፍራንሲስ በአንድ ግቢ ኖረው ነበር። በተደጋጋሚም እየሄዱ ይጠይቋቸው ነበር። ቅልጥ ያሉ የእግር ኳስ ደጋፊም ነበሩ። ሊቀነ ርዕሰ ሊቀነ ጳጳስ ፍራንሲስ የጵጵስና ስማቸው ነው። የመታወቂያ ስማቸው ጆርጅ ማሪዮን ቤርጎሊዮን ይባላሉ። ትውልዳቸው ከአርጀንቲና ዋና ከተማ ቦነስ አይረስ ነው። ወላጆቻቸው ጣሊያኑ ናቸው። የጣሊያን ፋሽዝም ሲስፋፋ ያንን ሽሽት ነው ወደ አርጀንቲና የመጡት። ከአምስት ልጆች መካከል ለወላጆቻቸው የበኩር ልጅ ነበሩ። ጆርጅ ማሪዮን በርጊዮሌን የአሁኑ ሊቀነ ጳጳስ በጉርምስና ዘመናቸው የሳን ሎንዞርን እግር ኳስ ክለፍ ደጋፊ ነበሩ። ታንጎንዳንስ ነፍሳቸው ነበር። ድሮ ክፉኛ ሳምባ ታማው ነበር፣ ከሞት ነው የተረፉት። ይህ የሳምባ ምች ታዳ የሕይወታቸው ሙሉ ሲከሰትባቸው ኖሯል። ጎረምሳ ጆ ጆርጅ ማሪዮን በርጎሊዮን በአንድ ወቅት የምሽት ክበብ አሰላፊ ሆኑ ሰርተዋል። ስራቸው በር ላይ ማስተናበርና ክበቡን ማጽዳት ይጨምር ነበር። ከዚያ በኋላ በኬሚስትሪ ባለሙያነት ተመረቁ። በአንድ ፋብሪካ ውስጥ ከዝንየዋ ባዮሜክስ ኤስቴር ባዮስትሮን ሰርተው ነበር። ይቺ ሴት የአርጀንቲና ወታደራዊ አገዛዝ በመቃወም ትታወቃለች። በኋላ ብዙ ስቃይ ደርሶባት ተግርላለ። አስክሬኗ ደብዛውም አልተገኘም። ከዚያ በኋላ በበርጌሎን የልቀነ ጳጳስ ፍራንስ ጀዊስት ኢየሱሳዊ ሆኑ። ፍልስፍናና ስነ ጽሁፍና ስነ ልቦና ጠኑ። ህይወት ቀለል አድርገው የሚመለከተው ጳጳስ ገና ወደ ሱሱኔስ ሲመጡ ጀምሮ ነገሮች በተለያዩ መልኩ እንደሚተገበሩ ይናገሩ ነበር። ለምሳሌ ጵጵስና ሲቀ ሲቀበሉ በመንበር ላይ ቁጭ ብሎ ከመቀበል ይልቅ ቆሞ ነው የተቀበሉት። ይህ የተለመደ አልነበረም። በአውሮፓ አቆጣጠር ህዳር 132013 ሊቀነ ጳጳስ ፍራንሲስ በቅዱስ ጴጥሮት የቫቲካን ሰገነት ብቅ ብለው ታዩ። ቀለል ያለ ነጭ መጎናጸፊያ ለብሰው ነበር። ለብጵስና የመረጡት ስም በ13ኛው ክፍለ ዘመን ሰባኪና የእንስሳት ወዳጅ የነበሩት የቅዱስ ፍራንሲስ አሲስን ስም ነበር። ጆርጅ ማርጊዮሪዮን ሊቀነ ጳጳስ ፍራንሲስ ተብለው ተቀበሉ። ሽብረረቅ ሽብረረቅ ከልክ ያለፈ ድግስ ምቾት አይሰጣቸውም። ሰው ሰው የሚል ነገር ይመርጣሉ። ወደ ነዳያን ይቀርባሉ። ለምሳሌ ቫቲካን በጳጳሳት የምታቀርበው ውድ ሊሙዚን ፊት ነስተዋል። ይልቅ ሌሎች ካርዲናሎች የሚያመላልሰው የህዝብ አውቶብስ መሳፈር መርጠዋል። በዚህ ቀለል ያለ የህይወት ዘይቤያቸው ከ1.2 ቢሊዮን የሚልቁ ምዕመናቸው ለምሳሌ መሆን ሞክረዋል። ለድሆች የምትቆሙት ኩርምት ያለች ቤተ ክርስቲያን እንዴት እንደምትማርከኝ በሚለው አነጋገራቸው ይታወቃሉ። በሊቀነ ጳጳሱ ብዙ የተሰነዘረባቸውም ነቀፌታ ነበሩ። ተወዳጅ የሁሉን ያህል ነቀፌታ አላጣቸውም። የወግ አጥባቂነታቸውን ያህል ከቤተ ክርስቲያን የተገፉት በማቅረብ ይታወቃሉ። ጥብቅ የቤተ ክርስቲያን ህግጋት የሚከተሉ ጳጳሱ የሚመርጡትን ያህል ለዘብ ያለ አመለካከታቸው ግን ልዩ ያደርጋቸዋል። ለምሳሌ ብንመለከት ለተመሳሳይ ጾታ አፍቃሪን ያሳዩት ርኅራይ እዚሁ ይጠቀሳል። በታሪካቸው ጥቁር ጠባሳ ተብሎ የሚነሳው አርጀንቲና ካርዲናል ሳሉ ለወታደራዊ መንግስት አጎብድደው የሚለው ክስ ነበር። በተለይ በወታደራዊ አገዛዝ ታፍነው ለተወሰዱትና ተወሰዱት ብዙ ስቃይ ላሳለፉት ሁለት ቀሳውስት የፍራንሲስ እጅ አለበት እየተባለ ይከሰሳሉ። ይህም አርጀንቲናዊ ቆሻሻ ጦርነት ደርቲ ዋር ዘመን እየሆነ ነው እንደ አውሮፓውያኑ ከ1976 እስከ 1983። ብዙ ሺህ አርጀንቲናዊ ደብዛቸው ጠፍቷል ሁለት ቀሳውስት ግን ከፍተኛ ስቃይ ከደረሰባቸው በኋላ በከፊል እርቃናቸው ሆነው ተጥለው ተገኝተዋል በርጎሊዮ የአሁኑ ሊቀነ ጳጳስ ፍራንሲስ ያኔ ዝምታ መርጠው በሚል ነው የሚታችሁት እርሳቸው ግን ከመድረክ ጀርባ ብዙ ሰርቻለሁ እንዲለቀቁ አልሆነልኝም እንጂ ይላሉ ለምን በይፋ አልተናገሩም ሲባሉ ደግሞ ያኔ በይፋ መናገር በጣም ከባድ ነበር ሲሉ ይመልሳሉ ይሁንና በዚያ ዘመን ብዙ ሰዎች አሰቃቂ ወታደራዊ አገዛዝ እንዲሸሹ እድሎች ችን አመቻችተዋል ፍራንሲስ ቀለል ያለ ህይወት ነው የሚመርጡ ከድሮም ጀምሮ ለምሳሌ በአውሮፕላን ሲጓዙ በአንደኛ ደረጃ ማዕረግ ክፍል ውስጥ አይበሩም። በተራ ህዝብ ጋር ኢኮኖሚ ክፍል ነው የሚሳፈሩ። ለድሃ ድምፅ በመሆን ይታወቃሉ። በዚህም ባሻገር ከእንግሊካን ሉተርና ሜትሮስት እምነት መሪዎች ጋር በጋራ መስራታቸው ያመሰግኗቸዋል። የእስራኤልና የፍልስጤም መሪዎች በመሩት ጸሎት ላይ በጋራ እንዲገኙ ማድረጋቸው ተደንቆላቸዋል። አክራሪ ሙስሊም ጥቃቶች ምክንያት እስልምና ማውገዝ ልክ አለመሆኑን መናገራቸው የሚጠቅሱት ስለ እስልምና ጥቃት ከተናገርኩ ካቶሊካን ጥቃቶች ስላሉ እነሱንም መናገን ይኖርብኝ ይገኛል የሚለው አገላለጻቸው ብዙ አይጓዝላቸውም። ማንኛውም ጥቃት ጥቃት አድራሹን እንጂ ሃይማኖት እንደማይወክል አስተምረዋል። ወግ አጥባቂነታቸው ሊቃነ ጳጳስ ፍራንስ ወግ አጥባቂናቸው ናቸው እየተባሉ ይነገራል። ልክ እንደ ሊቃነ ጳጳስ ዳግማዊ ጆን ፖል በአንድ ጉዳዮች ላይ የማያወላድ አቋም አላቸው። ለምሳሌ ሐኪም እርዳታ በፍቃድ የሚፈጸም ሞት ዩታንዣ የሚባለው ጽንስ ማቋረጥ በመቃወም ጽኑ አቋም አላቸው። የካቶሊክ ቤተ ክርስቲያን የተመሳሳይ ፆታ አፍቃሪን ቢሆን እጇን ዘርግታ ነው መቀበል ለባት ይላሉ የሆነና በሁለት ተመሳሳይ ፆታ ግንኙነት ውስጥ ልጅ በጉደፈቻ ማሳደግ ህፃን መበደል ነው ብለው ይናገራሉ። ሴት ቀሳውስት ጳጳስ ሆኖ ሊሾሙ አይገባም የሚለው አቋምም አላቸው። የእርግዝና መከላከያ መጠቀምም ያወግዛሉ። በአንድ ወቅት ከፊሊፕስ ተገናኝተው ባደረጉ ንግግር የእርግዝና መከላከያ ቤተሰብ የሚያፈርስ ነው ሲሉም ይናገራሉ። ሊቀነ ጳጳስ ፍራንሲስ በዘመናቸው ትልቁ ፈተና የሆነባቸው በዓለም ዙሪያ በቀሳውስት ተፈጽመው የሚባሉ የህፃናት መደፈሮችና በበቂ አልተከላከሉም የሚል ነበር። ይህም በተመለከተ ከሊቀነ ጳጳስ ጋር ለአመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት የአሜሪካው ካርሎር ማሪዮን ቪጋኖ ጳጳስ ላይ የውግዘት ደብዳቤ እስከ መጻፍ ደርሰው ነበር። ጳጳሱንም በኑፋቄ እስከ መክሰስ ደርሰው ያውቃሉ ይህን ሊቃነ ጳጳስ በህፃናት ደፋሪዎች ላይ ፈጣንና ተገቢ እርምጃ አልወሰዱም በሚል ነበር ሊቀነ ጳጳስ ቪጋኖ ከአውሮፓውያኑ 2011 እስከ 2016 በዋሽንግተን የጳጳሱ መልእክተኛ ሆነው ሲያገለግሉ የቆዩ የቤተ ክርስቲያን ቀደምት አባት ነበሩ ሊቀነ ጳጳስ ፍራንስ 140 ካርዲናሎች እና ከዚህ ቀደም ባልተለመደ ሁኔታ ከአውሮፓን ውጭ የሆኑ አገራት ሾመዋል የድሆች አባት የሚባሉት ሊቀነ ጳጳስ ፖፕ ፍራንስ ለበርካ በርካታ ሳምንታት በጽኑ ታመው ሆስፒታል የሰነበቱ ሲሆን ከሳምንታት በፊት ነበር አገግመው ወደ መኖሪያ ቤታቸው የተመለሱት በሕክምናቸው ወቅት ከህዝብ ዓይን ርቀው የሰነበጡት ጳጳስ የፋሲካን እለት በቅዱስ ጴጥሮስ አደባባይ በተሰበሰበ ህዝበ ቃለ ቡራኬ ሰጥተው የትንሣኤን መልእክት አስተላልፈው ነበር። ሊቀነ ጳጳስ ፍራንሲስ በፋሲካ ማግስት በ88 ዓመታቸው ማረፋቸውን የካቶሊክ ቤተክርስቲያን ማዕረግ የሆነው ቫቲካን ሰኞ ረፋድ ሚያዚያ 13 ቀን 2017 ዓ ም ይፋ ተደርጓል። ይዘን የቀረብነው ይህን ትንታኔ መስል ነበር። ቀጣይ ይዘን የምንቀርበው ሌላ ሁለተኛ ክፍል ስለ ሊቀነ ጳጳስ ፍራንስ ብዙ የማናውቃቸው አምስት እውነታዎች ምን ምን ናቸው? ሊቀነ ጳጳስ ፍራንስስ ማንን ይተካቸዋል? በቀጣይ በሁለተኛ ዙር በትንታኔ ይዘን የምንመጣ ይሆናል። ደግመን እስከምንገናኝ በሰላም ጠብቁን።